አሰብን በኃይልም ቢሆንም ማስመለስ አለብን ሲሉ ፕሮፌሰሩ ተናገሩ። አሰብን የኢትዮጵያ የሀቀ ርስት ሲሉ የጠሩት እኚህ ፕሮፌሰር ኢሳያስ አፈወርቂ ሊረዳው አይችልም ያሉትንም ጉዳይ አንስተዋል። ከዚህ በተጨማሪ የፕሬዚዳንት ኢሳያስ አፈወርቂ ወላጅ አባት ለኢትዮ ኤርትራ አንድነት ትልቅ መስዋዕትነት ከፍለዋል የሚል ጉዳይንም አንስተዋል። እናስደምጣችኋለን። የደብረ ጽዮኑ ህወሓት ለሁለት መሰንጠቁ ተሰማ። አለም ገብረ ውሃድ ከቡድኑ አፈንግጠው የራሳቸውን አንጃ ይዘው መውጣታቸው እየተነገረ ነው። የስንጥቃቱ ምክንያት የፋኖና የኤርትራ ጉዳይ እንደሆነም እየተነገረ ይገኛል። ይህ ለጌታቸው ረዳ በቤተ መንግስት ከስልጣናቸው በይፋ ተሸኙ። ጠቅላይ ሚኒስትር አብይ አህመድም ጌታቸውን አመስግነዋቸዋል። እንመለስበታለን። ፖሊስ በቀነኒ አሟሟት ጉዳይ ዝምታውን ሰብሯል። ፖሊስ በጉዳዩ ላይ መረጃዎችን ሰብስቤ በመጨረስ ላይ ነኝ፣ ትንሽ ታገሱኝ ብሏል። ቀነኒ ራሷን እንዴት እንዳጠፋች የሚገልጽ መረጃም ወጥቷል። ድምፃዊ አንዱ ዓለም ጎሳ ጠበቃ በበኩላቸው የቀነኒ አሟሟትን አለኝ ያለውን መረጃ በማቅረብ ተከራክረዋል። በሌላ በኩል በቀነኒ ጉዳይ የተሳሳተ መረጃ በሚያሰራጩ አካላት ላይ ማስጠንቀቂያ ተሰጥተዋል። እናስደምጣችኋለን። ሩሲያ ከባድ የተባለለትን ጥቃት በኪየቭ ላይ ፈጸመች። የሁለቱ ሀገራት ጦርነት በቀጠለበት በዚህ ወቅት ሩሲያ የዩክሬን ዋና ከተማ ኪየቭን በቦምብ መደብደቧ ነው እየተነገረው እንመለስበታለን ጤና ይስጥልን ውድ የአንድ አፍታ ቤተሰቦች ሰላምታችን በያላችሁበት የዓለም ዳር ይድረሳችሁ ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል አብራችሁን ትቆዩ ዘንድ ግብዣችን ነው አሰብን በኃይልም ቢሆን ማስመለስ አለብን ሲሉ ፕሮፌሰሩ ተናገሩ። አሰብን የኢትዮጵያ የሀቅ ርስት ሲሉ የጠሩት እኚህ ፕሮፌሰር ኢሳያስ አፈወርቂ ሊረዳው አይችልም ያሉትን ጉዳይንም አንስተዋል። እዚህ በተጨማሪ የፕሬዚዳንት ኢሳያስ አፈወርቂ ወላጅ አባት ለኢትዮ ኤርትራ አንድነት ትልቅ መስዋዕትነት ከፍለዋል የሚል ጉዳይንም አንስተዋል። የታሪክ ምሁሩ ፕሮፌሰር ፍቅሬ ቶለሳ ስለ አሰብ፣ ስለ ኢሳያስ አፈወርቂና ኤርትራ ያልተሰሙ ሚስጥሮችን ይዘው ተከስተዋል። ኢሳያስ አብይን ክደዋቸዋል የሚሉት ፕሮፌሰር ፍቅሬ አሰብን ከሰላም ካልሆነ በኃይል ማስመለስ አለብን ሲሉ አነጋጋሪ አቋማቸውን አሳውቀዋል። አሰብን በተመለከተ ጠንካራ ታሪካዊ ጉዳዮችን ያነሱት ፕሮፌሰሩ ራሻ አሰብ ላይ ያፈሰሰችውን ቢሊዮን ዶላር ኢሳያስ እንዴት አፈርድሜ እንዳበሉትም ጽፈዋል። ታዋቂው የታሪክ ምሁሩና ተመራማሪ ፕሮፌሰር ፍቅሬ ቶለሳ ስለ አሰብና ኢትዮ ኤርትራ ዘለግ ያለ ታሪካዊ ጽሑፍ አጋርተዋል። ፕሮፌሰሩ በጽሑፋቸው አሰብን በኃይልም ቢሆን ማስመለስ አለብን ሲሉ ተደምጠዋል። ኢትዮጵያ ቁጥሯ ከ120 ሚሊዮን የማያንሰው ህዝቧ አንድ የባህር በራጦ ሲታፈን ሁለት የባህር ወደቦች ከያዘችው ባለጥቂት ሚሊዮን ሰዎች ከሆነችው ከኤርትራ ጋር ተስማምታም በመተዛዘን በቀድሞ ርስቷ መጠቀም ካልቻለችና በጉልበት ብታስመልስ ምን ይደንቃል ሲሉም ጠይቀዋል። ከጦርነት ይልቅ ሰላም ቢመረጥ፣ ሰው በኃይል የተነጠቀውን አንጡሩን ሀብቱን በኃይል ማስመለስ የተለመደ የተፈጥሮ ሕግ ነው የሚሉት ፍቅሬ ቶሎሳ ከኃይል በፊት ግን ያለ መሰልቸት የመግባባትና የእርቅ ድርድርን ማስቀደም አለብን ሲሉም መክረዋል። የኢሳያስ አፈወርቂ ዋናው ቅጀት ኤርትራን ታይዋን አድርጌ ብዙ ሕዝብ ያላትን ኢትዮጵያን የሸቀጤ ማራገፊያ አደርጋታለሁ ማለቱ ነበር ሲሉ የሚቀጥሉት የታሪክ ተመራማሪው ይህንንም ለመተግበር ለኢትዮጵያ የመቶ ዓመት የቤት ስራ ሰጥቷታል ብለዋል። እሷ በጎሳ ጦርነት ተጠምዳ እርስ በርሷ ስትፋጅ እኛ በሰላም ሰላም እየኖር በኢንዱስትሪና በኢኮኖሚ ወደፊት እምር እንላለን ሲል ታብዮን ነበር። ዳሮ ግን ቅዠቱ ተነነበት። ለሀገሩም የረባ ኢንዱስትሪ ሳያቋቁምና የኢኮኖሚ አውታር ሳይዘረጋ ጊዜው መሸበት ሲሉ አብራርተዋል። ተመራማሪው ይቀጥሉና ፕሬዚዳንት ኢሳያስን ለባድመ ጦርነት ምክንያት ናቸው ሲሉም ይከሷቸዋል። ለማንም በማይበጅ ባድመ በሚባል ምድረ በዳ ይገባኛል አሳቦ ኢሳያስ አፈወርቂ ጦርነትን ጭሮ ከኢትዮጵያም ከኤርትራም በኩል ማእት ሰው እንዲያልቅ ምክንያት ሆኗል። በዛው በጦርነቱ ወቅትም ከባህር ማዶ መጥተው ወደ ኢትዮጵያ ሊገቡ የነበሩ ተሽከርካሪዎችንና ሌሎች ንብረቶችን አላግባብ ወርሶ አስቀረም። ኢትዮጵያውያን ባለቤቶች አዝነው ቀሩ። ፍጹም የወንብድና ስራና አይን ያወጣ ዝርፊያ ነበር ኢሳያስ የፈጸመው። ኢሳያስ አፈወርቄ የማይገነዘበው ወይንም ሊገነዘበው የማይፈልገው ነገር 120 ሚሊዮን ሕዝብ ተሸክማ በመሬት የተከበበችውን ኢትዮጵያ የባህር በር ታገኝ ዘንድ ግድ እንደሚላት ነው። በግድም በውድም በዓለም አቀፍ ሕግም ኢትዮጵያ ወደብ እንዲኖራት መፈቀዱ አይቀሬ ነው ሲሉም ተናግረዋል። ኢትዮጵያና ኤርትራ በፌዴሬሽን አብረው ከሆኑበትና ባለፉት የቅርብ ዓመታት ኤርትራ እስከተገነጠለችበት ወቅት ኢትዮጵያ አሰብን እና ምጽዋን በኩል ታስተዳድር ነበር። ምጽዋን አዳብራ በባህር ኃይል መርከቦች ሞልታ፣ አሰብን ደግሞ የንግድ መርከቦችን አስፍራ ነበር። ምጽዋ ላይ የነበሩትን የጦር መርከቦች ህዋትና ሻቢያ ተመሳጥረው ወደ የመንና ሌሎች አረብ ሀገራት ወስደው በርካሽ ዋጋ መሸጣቸው አይዘነጋም። የደብረ ጽዮኑ ህወሓት ለሁለት መሰንጠቁ ተሰማ። ዓለም ገብረ ውሃድ ከቡድኑ አፈንግጠው የራሳቸውን አንጃ ይዘው መውጣታቸው እየተነገረ ነው። የስንጥቃቱ ምክንያት የፋኖና የኤርትራ ጉዳይ እንደሆነም እየተነገረ ይገኛል። ይህ በእንዲህ እንዳለ ጌታቸው ረዳ በቤተመንግስት ከስልጣናቸው በይፋ ተሸኙ። ጠቅላይ ሚኒስትር አብይ አህመድም ጌታቸውን አመስግነዋቸዋል። ላለፉት ሰባት ወራት በይፋ ለሁለት የተከፈለው ህዝባዊ ወያኔ ሀርነት ትግራይ ህወሓት አሁንም እንደገና በመሰንጠቅ ዋዜማ ላይ መሆኑ ታውቋል። በደብረ ጽዮን ገብረ ሚካኤል ቡድን ውስጥ ካሉት የህወሓት ኮሚቴ አባላት ውስጥ በአቶ ዓለም ገብረ ውሃድ የሚመራው ቡድን ከደብረ ጽዮን ጋር ልዩነት መፍጠሩ ታማኝ መረጃ ምንጮች እያረጋገጡ ሲሆን፣ በትግራይ አክቲቪስቶችም ዘንድ መረጃዎች በመሰራጨት ላይ ይገኛሉ። መረጃዎች እንደሚያመላክቱት ከሆነ ደብረ ጽዮን ቡድን ደግፈው ከቆሙት ውስጥ ወይዘሮ ፈትለወርቅ ገብረእግዚአብሔር ወይንም ወንጀሪኖ፣ አቶ አማኒዩል አሰፋ እንዲሁም በጦርነቱ ወቅት ተማርከው የነበሩት ዶክተር አብርሃም ተከስተም፣ ዶክተር ሰለሞን ኪዳኔእና ዶክተር ረዲ በይፋ ከደብረ ጽዮን ጎን የተሰለፉ ቢሆንም በደብረ ጽዮን የሚመራው የህወሓት ማዕከላዊ ኮሚቴ ውስጥ በምክትል ሊቀመንበርነት የተመረጡት አቶ አማኒል አሰፋ ሙሉ ለሙሉ ከዶክተር ደብረ ጽዮን ቡድን ጋር ናቸው ለማለት እንደማያስደፍር ተመላክቷል። ዶክተር ደብረ ጽዮን ቡድን በይፋ ልዩነት ይዞ የወጣው ቡድን የሚመሩትን ለረጅም ጊዜያት የህወሓት ጽህፈት ቤት የነበሩት አቶ ዓለም ገብረ ውሃድ ሲሆኑ በይፋ ከሳቸው ጎን ከተሰለፉት ውስጥ ወይዘሮ ሊያ ካሳ እና ዶክተር ፕሳ ጽዮን ተጠቃሽ ሆነው ተገኝተዋል። አክራሪ ተብለው ከተዘረዘሩት አራት የህዋት አመራሮች ውስጥ የቀድሞ የደህንነት ኃላፊ የነበሩት አቶ ጌታቸው አሰፋም ከየትኛው ቡድን ጎን እንደተሰለፉ በይፋ የተገለጠ ነገር የለም። በሁለቱ ቡድኖች መካከል ያለው ልዩነት መገንዘብ እንደተቻለው የዶክተር ደብረ ጽዮን ቡድን ከኤርትራና ፋኖ ኃይሎች ጋር ተባብረን የፌዴራሉን መንግስት በመውጋት ወልቃይትን በኃይል መያዝ እንዲሁም የፕሪትራውን ስምምነት የፈረሰውን የትግራይ መንግስት መመለስ የሚለው አቋም የሚያራምድ ሲሆን ከደብረ ጽዮን ቡድን በተቃራኒ የቆመው የአቶ አለም ገብረ ውሃድ ቡድን ደግሞ ወደ ውጊያ ለመግባት አቅምም ህዝባዊ ድጋፍም ሆነ የኢኮኖሚው ሁኔታ ስለማይፈቅድ በጦርነት ማሸነፍ ስለማይቻል ከፌዴራሉ መንግስት ጋር ተባብሮ በመስራት የትግራይን ህዝብ ጥቅም ማስጠበቅ ይገባል የሚል አቋም መያዙ ታውቋል። በሁለቱም ቡድኖች መካከል ያለው ልዩነት በተመለከተ ጉዳዩ ለድርጅቱ ማዕከላዊ ኮሚቴ ለማቅረብ በሳምንቱ መጨረሻ ስብሰባ እንደሚጠራ የተገለጸ ቢሆንም ስብሰባው መካሄድ አለመካሄዱን በውል የታወቀ ነገር የለም። ይህ በእንዲህ እንዳለ ጌታቸው ረዳ በቤተ መንግሥት ከስልጣናቸው በይፋ ተሸኙ። ጠቅላይ ሚኒስትር አብይ አህመድም ጌታቸውን አመስግነዋቸዋል። ጠቅላይ ሚኒስትር አብይ አህመድ ከምሽት በትግረኛ ቋንቋ መልእክት አስተላልፈዋል። በመልእክታቸውም ላለፉት ሁለት ዓመታት የትግራይ ጊዜ አስተዳደር ፕሬዚዳንት የሆኑት ጌታቸው ረዳን አመስግነው ወደፊትም በትብብር እንሰራለን ሲሉ ተናግረዋል። ፖሊስ በቀነኒ አሟሟት ጉዳይ ዝምታውን ሰብሯል። ፖሊስ በጉዳዩ ላይ መረጃዎችን ሰብስቤ በመጨረስ ላይ ነኝ፣ ትንሽ ታገሱኝ ብሏል። ቀነኒ ራሷን እንዴት እንዳጠፋች የሚገልጽ መረጃም ወጥቷል። ድምፃዊ አንዱ ዓለም ጎሳ ጠበቃ በበኩላቸው የቀነኒን አሟሟት አለኝ ያለውን መረጃ በማቅረብ ተከራክረዋል። በሌላ በኩል በቀነኒ ጉዳይ የተሳሳተ መረጃ በሚያሰራጩ አካላት ላይ ማስጠንቀቂያ ተሰጥቷል። ፖሊስ ቀነኒ ክትትል ስታደርግባቸው ከነበሩ የጤና ተቋማት የሰነድ ማስረጃዎችን እየሰበሰበ እንደሆነ ገልጿል። ፖሊስ ከአንድ ወር ገደማ በፊት በ25 ዓመቷ ህይወቷ ያለፈውን ቀነኒ አዱኛ የህክምና ክትትል ስታደርግባቸው ከነበሩ የጤና ተቋማት የሰነድ ማስረጃዎችን እያሰባሰበ መሆኑን ገልጿል። ፖሊስ ይህንን ያስታውቀው ዛሬ መጋቢት 27 ቀን 2017 ዓ ም ፖሊስ ይህንን ያስታውቀው ዛሬ ለዋለው ለፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ነው። ዛሬው ሁለት ሞዴል ና እንዲሁም የማስታወቂያ ባለሙያ የሆነችው ቀኒና አዱኛ ሞት ፖሊስ 15 ተጨማሪ ሰዎችን መረጃ ሰብስቤያለሁ ብሏል። ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 2017 ዓ.ም ለሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ሕንፃ አምስተኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ በመውደቅ ለኅልፈቷ ምክንያት መሆኑን ፖሊስ ማመልከቱ ይታወሳል። ከቀነኒ ሞት ጋር ተያይዞ በግድያ ተጠርጥሮ የታሰረው እጮኛዋ እንዳለም ጎሳ ከዚህ ቀደም በዋስትና እንዲወጣ የቀረበው ጥያቄ በነፍስ ግዴ የተጠረጠረ በመሆኑ ውድቅ መደረጉ ይታወሳል። ፖሊስ በዋለው ችሎት ስትከታተልባቸው ከነበሩ የጤና ተቋማት ማስረጃዎች ላይ የሕክምና ባለሙያዎችን ማብራሪያ፣ እንዲሁም የሰነድና ሌሎች የሰው ማስረጃዎችን ለመሰብሰብ ተጨማሪ የቀጠሮ ጊዜ እንዲሰጠው ጠይቋል። ፖሊስ ከዚህ በፊት የምስክርነት ቃላቸውን የተቀበላቸው 13 ሰዎችን ጨምሮ በአጠቃላይ ከ28 ሰዎች የምስክርነት ቃል መቀበሉን ለፍርድ ቤቱ ገልጿል። በተጨማሪም በሟቿና በተጠርጣሪው ስልኮች ላይ የተደረገ የምርመራ ውጤት ባለመድረሱ ተጨማሪ ቀናት እንዲፈቀድለት እንዲሁ በዛ ዛሬ ሁለት ጠይቋል። ድምጻዊ አንዱ ዓለም ጎሳ ጠበቃ በበኩላቸው ፖሊስ አሁንም በተመሳሳይ ምክንያት ተጨማሪ ቀናት እየጠየቀ ነው ሲሉ ቅሬታቸውን አቅርበዋል። ጠበቃው አክለውም የአስክሬን ምርመራ ውጤቱ ተጎጂዋ በህይወት እያለች ከህንፃ ላይ ወድቃ መሞቷ እንጂ ተገድላ ከህንፃው እንደተወረወረች የሚያሳይ ምንም አይነት ማስረጃ እንደሌለ በመጥቀስ ተከራክረዋል። በተጎጂዋ የተጻፈ ማስታወሻ ደብተር መገኘቱን የተናገሩት የድምፃዊ ጠበቃ ተጎጂዋ ለቤተሰቦቿ፣ ለዘፋኙና ለጓደኞቿ ራሷን ልታጠፋ እንደሆነ ጽፋለች ብለዋል። ተከላከለውም ተጎጂዋ ከዚህ ቀደም ራሷን ለማጥፋት በተደጋጋሚ መድኃኒት መውሰዷንም በመጥቀስ ተከራክረዋል። በተጨማሪም ደንበኛቸው እንደ ፌዴራል ፖሊስና የብሔራዊ መረጃና ደህንነት አገልግሎት ያሉ ተቋማትን ማስረጃ የማጥፋት አቅም ስለሌለው የዋስትና መብት እንዲፈቀድለትም ጠይቀዋል። ይህ በእንዲህ እንዳለ የተጠርጣሪው ጠበቃ ግለሰቦችና መገናኛ ብዙሃን በችሎቱ ያልተነገሩ ነገሮችን ዘግበዋል ሲሉ አቤቱታ አቅርበዋል። ፍርድ ቤቱ በበኩሉ የመገናኛ ብዙሃን የግራና ቀኝ ክርክርን ሚዛናዊ በሆነ መልኩ ከማስተላለፍ በስተቀር ሁለተኛ ከፍተኛእና ሚዛናዊ ያልሆነ መረጃዎችን በማሰራጨት እንዲቆጠቡ አስጠንቅቋል። በመጨረሻም ፍርድ ቤቱ ፖሊስ ያቀረበውን የቀጠሮ ጥያቄና የጠበቃውን ክርክር ለመመርመር ለመጋቢት 30 2017 ዓ.ም ቀጠሮ ሰጥቷል። ሩሲያ ከባድ የተባለለትን ጥቃት በኪየቭ ላይ ፈጸመች። የሁለቱ ሀገራት ጦርነት በቀጠለበት በዚህ ወቅት ሩሲያ የዩክሬን ዋና ከተማ ኪየቭን በቦምብ መደብደቧ ነው የተነገረው። በጥቃቱ ከሰው ሞት በተጨማሪ የቴሌቪዥን ጣቢያው ጽሕፈት ቤትም መውደሙ ታውቋል። በሌላ በኩል ዩክሬን ባለፉት 24 ሰዓታት ውስጥ በሩሲያ መሠረተ ልማት ላይ ያነጣጠረ ሰባት ጥቃቶችን መፈጽሟን አስታውቃለች። ዘለንስኪ በበኩላቸው ሩሲያን መዋጋትና መግደልን እንደምትቀጥል ለዓለም አሳይታለች ሲሉ ተደምጠዋል። የድርድር ድምጾች ጎልተው በሚሰሙበት በዚህ ጊዜ ጊዜ አንዳቸው በሌላኛው ላይ ጥቃት ማድረሳቸውን እየገለጹ ነው። አሜሪካ ፑቲንን በተኩስ አቁሙ ዙሪያ ያላቸውን አቋም በሳምንታት ጊዜ ውስጥ እንዲያሳውቁ በተነገረ ማግስት ጥቃት መፈጸሙ ጦርነቱ መቀጠሉን ማሳያ መሆኑን ነው እየተነገረ ያለው። ፕሬዚዳንት ቮለዲሚር ዘለንስኪ ዩናይትድ ስቴትስ ዘጠኝ ህፃናትን ጨምሮ 19 ሰዎች ለሞቱበት ጥቃት ደካማ ምላሽ ሰጣለች በማለት ከወቀሱ በኋላ ሩሲያ በፈጸመችው የአየር ጥቃት ቢያንስ አንድ ሰው ሲገደል በርካቶች ቆስለዋል። የኪየቭ ከንቲባ ቪታሊ ክሊችኮ በዋና ከተማዋ ላይ የተፈጸመው የአየር ጥቃት እሁድ ለት ማለዳ ላይ በሶስት ወረዳዎች ውስጥ በሚገኙ የመኖሪያ ያልሆኑ ህንፃዎች ላይ የእሳት ቃጠሎ አስከትሏል በማለት ቢያንስ አንድ ሰው ሲገደል ሌሎች ሶስት ሰዎች መቁሰላቸውን ተናግረዋል። የባለስቲክ ሚሳይል ጥቃት የዩክሬን ግዛት የውጭ ብሮድካስቲንግ ኢንተርፕራይዝ ኤዲቶሪያል ቢሮዎች ጽህፈት ቤትን የተጎዳ መሆኑን እና የፍሪደም ቴሌቪዥን ጣቢያ የራሱን የዜና ክፍል መውደሙን ጨምሮ ዘግቧል። የደቡባዊ ጥቃቶችን አስመልክቶ ዘለንስኪ በቴሌግራም ላይ ባጋሩት መልእክት ጥቃቶቹ ዓለም አቀፍ ዲፕሎማሲያዊ ጥረቶች ቢኖሩ ሩሲያ መዋጋትና መግደልን እንደምትቀጥል ለዓለም አሳይታለች ብለዋል። የዩክሬን አየር መከላከያ ክፍል ከ23 ሚሳኤሎች 13ቱን እንዲሁም ከ19 ሰው አልባ አውሮፕላኖችና 40 ያህሉን በአንድ ሌሊት ጥቃት ማክሸፉን የአየር ኃይሉ አስታውቋል። 53 ሰው አልባ አውሮፕላኖችን የደረሱበት ያልታወቁ ሲሆን የዩክሬን ጦር የኤሌክትሮኒክስ መሳሪያዎችን ተጠቅሞ ወደ ሌላ አቅጣጫ እንዲዞሩ አድርጓል። የሩሲያ መከላከያ ሚኒስቴር እንዳስታወቀው በኩርሱክ ቤልጎሮዶ፣ እንዲሁም ሮስቶቭ ክልሎች 11 የዩክሬን ድሮኖች ተጠልፈው ወድመዋል ብሏል። የሁለቱ ሀገራት ጦርነት መቋጫ ሳያገኝ ሶስት ዓመቱን ይዞ አሁንም ቀጥሏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለፕሬዚዳንትነት የምርጫ ቅስቀሳቸው ወቅት ወደ ነጩ ቤተ መንግስት ሲገቡ የሩሲያ ዩክሬንን ጦርነት በአጭር ጊዜ መቋጫ እንደሚያበጁለት ተናግረው ነበር። ይሁን እንጂ የሀገራቱ ጦርነት አሁንም ተባብሶ መቀጠሉን ነው መረጃዎች የሚያመላክ